አድህነኒ እግዚኦ እስመ ሃልቀየ፣ ትንቢት በእንተ ርእሱ ነው። በሳኦል ጊዜ ስለ ራሱ ተናግሮታል። ከእነ ሳኦል ወገን በጎ ቸር ጠፍቷልና አድነኝ አቤቱ ወውሂደ ሃይማኖት ምጓለ መህያ ከነገደ ብንያ ምን ወገን መተማመን ጠፍቷልና። ሃይማኖት ማለት አንድነት ሶስትነት አይደለም፣ መተማመን ሲለው ከንቶ ይትናገሩ አሃዱ ምስለ ካልኡ ይትናገሩ ካለ አሃዱ ካልኡ ቢል ምስለ ካልኡ ካለ ይትናገር ቢል ይትናገር ቢል በቀይ ቀና ለማደም መጽሐፍ ነው። ወይት ገሃሱ አህዱ ምስለ ካልኡ ሃናንያ ምስለ በሲቱ ተማኪሮም ወቀሰጡ መንፈቀ ሴጦ ሌሊት ምስለ መዓል ትትካፈለ ወለ ዘመን በእሩ እንዲል አንዱ ከአንዱ ጋር ከንቱ ነገር ይናገራሉ። በከናፈረ ጉህሉት ልብ ወበልብ ይትናገሩ ያም የልቡን በልቧ ኑሮ ያም የልቡን በልቧ ኑሮ በከዳተኛ እንደበት ይነጋገራሉ። አንድም በአረስቱ በእንተ ህጻጻ ሃይማኖት በእንተ ሳምኒት ዘመን ይላል። አድነን ኢግዚዮስ ማል ቀሄረ በስምንተኛው ሺ ዘመን ሰው በጎ ቸር ጠፍቷልና አድነኝ። ስምንተኛው ሺ ነገር ተገልጾለት ጸልዮታል በሚመጣው መጸለይ ለማድነው ከዚያ ሁሉ አጼና ሁድ የስምንተኛው ሺ ነገር ተገልጾላቸው ከጊዜው አታድርሰኝ ከእህል ከውሀ አታቅምሰኝ እያሉ ጸልዩ ነበር። ይኸውም ሊታወቅ ሺ በመስከረም ሊገባ በነሐሴ ሰባት ቀን አርፈዋል። በከናፍረ ጉህሉ ከንቶ የተናገሩ እንዳለፈው፣ በከናፍረ ጉህሉት ልብ በልብ የተናገሩ የተቋጸሩ እየተማተሩ እየተጓመዱ በከዳተኛ አንደበት ይናገራሉ። ይሰርዎን እግዚአብሔር ለከናፍረ ጉህሉት፣ በከናፍር መላውን አካል መናገር ነው። በከዳተኛ አንደበት የሚነጋገሩትንም ሰዎች ያጠፋቸዋል። ወለልሳን እምተተአቢ ነቢበ መቀባጠር የምታበዛ አንደበትንም ነቃቅሎ ጥላት ሲረዋ ያለበት ነው። ተውህበ ጳውሎስ ሙቁህ ብሎ ወካልአኒሁ ሙቁሀን ባለ ጊዜ ተውህቡ ተውቡ የማሐክሙ ቅድስት ቤተክርስቲያን ብሎ ወማረቆስ በለየ ባለ ጊዜ የማሐክሙ አገብአ ለኤልዛቤል አበዘ ቀዳሚ ምስካባ ብሎ ወለኩሎሙ እለ ዘመው ምስሊሃ ባለ ጊዜ አገብኦሙ እንዲወርድ እለ ይብሉ ነአቢ ልሳናቲነ አጥፈን ዘርግተን መልሰን ቀልሰን እንናገራለን የሚሉትንም ያጠፋቸዋል። እግዚአብሔር አንደበቱ አንደበት መስጠቱ እሱ ልናመሰግንበት ነው እንጂ ሰው ልንሰድብበት አይደለም። እና አስመ እግዚአብሔር ዘወሀብነ ልሳን አኮ ከምን ጽርፍ ቦቱ አላ ከምን ሰብሆ እንዲ። ወከና አፍሪናኒ ሀቤነ ሙንቱ አራታው እግዚአብሔር ያጠፋችኋል ሲሏቸው አንዳች አንደበታችንን ተወስነዋል፣ ተወስነዋል ገዝተነዋል ተውሰነዋል ገዝተነዋል የሚሉትን ያጠፋቸዋል። መኑ ውእቱ እግዚእነ በእንተ ማሞሙ ለነዳያን ወበእንተ ጋሮሙ ለሙቁሃን በድሆች መከራ ብናጸናባቸው የታሰሩትን እህል ውሃ ብከልክለን ፀሐይ ነስተን መከራ ብናጸናባቸው ብናስጨንቃቸው የሚፈርድብን ጌታ ማን ነው? የሚሉትን ያጠፋቸዋል። አንድም እለየ ብሎን አቢ ልሳራቴን አጥፈን ዘርግተን መልሰን ቀልሰን እንናገራለን ባሉ ጊዜ ወከናፍሪናይ ሀቤነ ሙንቱ አረታው እግዚአብሔር ያጠፋቸዋል ሲሏቸው አንዳች አንደበታችንን ተወሰነዋልን ተወሰነዋልን ገዝተነዋል ብለበሉ ባሉ ጊዜ መኑ ወጡ እክሲና በእንተ ማሙሙ ለነዳያን ወበእንተ ጋሮ ሙሉ ምቁሃን በድሆች መከራ ብናጸናባቸው ታሰሩትን እህል ውሃ ነስተን ፀሐይ ከልክለን ብናስጨንቃቸው የሚፈርድብን ጌታችን ማን ነው ባሉ ጊዜ የነሳ ይዚህ እግዚአብሔር ያን ጊዜ እግዚአብሔር በረዴት ተነሳለሁ አለ። ሬስ ይመዳህኒ ተዋግህድ ወጡ ድህነቴን አደርጋለሁ በትድግናዬ ኃይለን ገልጻለሁ አለ አንድም አግህድ ሎቱ ለድሃቡ ድህነቴን ትድግናዬን እገልጽለታለሁ አለ እገልጽለታለሁ አግህድ ወቱ ባለጸጋው ማቴን እገልጽበታለሁ። ቃለ እግዚአብሔር ቃል ንጹህ ሬሲ መድኃኒት ያለ ቃለ እግዚአብሔር ካሰት ከዝርውነት ንጹህ ነው። ከመብሩር ጽሩይ ንጡህ ፍትን ምድዝ አጽረዩ ወምስብኢተም ከመብሮር ንጡ ፍምድ ጽሩ ይፍቱን ዛጽረዩ ወ ምስ ቤተ ሲለው ብለ አቅና ከምድር ደቅመው ሰባት ጊዜ መላለሰው እንዳጸሩት ወርቅ ብር ነው። ብረቱን ሰባት ጊዜ ከከውር ወደ ከውር ያጸሩት እንደሆነ ከብር ማይረግ ይደርሳል። ብሩ ከበረቀ ወርቁ ከእንቁ ማይረግ ያደርሳል። አንድም መንሁት ጊዜን በንተ ማሙም ለደዳያን ወበንተ ጋሮም ለሙቋሃን በነፍሳት መከራ ብናጸናባቸው ፍዳ ብናመጣባቸው የሚያደን ምን ጌታ አላቸው የሚሉ አጋንንትን ያጠፋቸዋል። አንድም እንዲህ ባሉ ጊዜ የዜ ነሳ ይቤ እግዚአብሔር ያን ጊዜ እግዚአብሔር ሰው ሆናለሁ አለ። አንድም ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሬ ነሳለሁ አለ። ሬሲ መድኃኒት በባግህድ ቦቱ ትንሳኤን አድርጋለሁ። ኃይሌን በትንሳኤ ገልጻለሁ። ድሂኖ አድሃኖሙ አኮ ዘዴህ ነባይቲቶ አላ አድሃነ ካልአነ ወይመፅ ለመድኃኒት ጽኑ ውድመው ብንተመንክር ዳይናሁ እንዲል አንድም ትጋሃድ ሎቱ ለአዳም እገለጻለሁ። ትጋህድ ቦቱ በዲያብሎስ እገለፅበታለሁ። ቃለ እግዚአብሔር ንጹህ ሬሲ አግህድ ያለ አካላዊ ቃል ከሩቅ በሲነት ንጹህ ነው። ከመ ብሩር ፅሩይ ንጡፍ ፍፍቱን ምድር እንዳለፈው አንተ እግዚኦ ቀበን ወተማይ ፀነን አቤቱ ጠብቀን ስጠብቀን ሰማይ ሩቅ አደራ ጥብቅ እንዲሉ አጽንተ ጠብቀ እምዛቲ ትውልድ ዘለዓለም እቀበነ ዘላለም እምዛቲ ትውልድ ዘላለም ብሎ ይገጥመዋል። ለዘላለም ከምትኖር ከነገደ ብንያም ለዘላለሙ ጠብቀን እቀበነ እስከላለም እምዛቲ ትውልድ ለዘላለም ይላል። ትርጓሚ አንድ ነው። አውደ የሀጉሩ ረዚአ የሚቀድመው አለም። ወበከ መከየልል ና ከሰራይኮሙ ለደቂቀ ጓለምህያ አንተ እንደገና ንነት ብዛት መጠን በመላኩ ዳኝነት በኖኅ ነባሪነት ግራግራውን ለካም ቀኝ ቀኙን ለካም ግራግራውን ለካም ቀኝ ቀኙን ለያፌት፣ መሀል መሀሉን ለሴም ይሁን ብለህ ስርዓት ሰርተህ ነበር። ይህን አፍርሰው የካም ልጆች የሴመንጻ ርስት ለመቀማት ወደ ኢየሩሳሌም ይሄዳሉ። አንድም ወበከመከ እበየልልና ከሰራዱ ሰራይ ኮሙ ለደቂቀ ጓለም ያው ይጠፍ ምስፍና ወመልክና ማባሉ ለይሁዳስ ካም ማይረክብ ዘጽኑ ሁለቱ ብለህ ስርዓት ሰርተህ ነበር። አውደ ያውሩ ረሲአን የብንያም ልጆች ይህን አፍርሰው የዳዊት መንግስት እጅ ለማድረግ ወደ አውደ መንግስት ይሄዳሉ። አንድም ወበከመ በየልልና ከይታምልክ በኢታምል ከበደ አምላክ ዘንበሌ ብለ ስርዓት ሰርተ ነበር አውደ ያውሩ ይሄን ናፍርሰ ወደ አውደ ጣውድ ይሄዳሉ። አንድም ወበከመ ከየለልን ወበየለልና ከጻድቀ የተክትል ብለ ስርዓት ሰርተ ነበር አውደ ያውሩ አይሁድ ይሄን ናፈሳው ጌታ ለምግድል ወደ ቀራኒዮ ይሄዳሉ። አንድም ወበከመ በየለልና ከንጉስ በዘውዱ ደሃባመዱ ይዙር ብለ ስርዓት ሰርተ ነበር አውደ ያወሩ ባለጸጎች ይህና ፍርሰው የደሃውን ርስት ለመቀማት ወደ አደባባይ ይሄዳሉ። አንድም ወበከም በይልና ነግዳችሁ ከ በከብታችሁ በህጋችሁ ጸንታችሁ ስጋይን ለሜን በሚገባ ተቀብላችሁ ጸደቁ ብለ ስርዓት ሰርተ ነበር አውደ ያወሩ አጣን ይህና ፍርሰው ማውድ ማውደ ማውደ ፍትወን ተረግጠው ወደ አውደ ገሃነም ይሄዳሉ።